ከንጉሱ ጊዜ ጀምሮ ሰዎች የኢትዮጵያ ቀይ መስቀልን ባህል አድርገውት ነበረ። በትምህርት ቤት ክለቦች ነበሩ። በቀበሌ ኢቭን በየመስሪያ ቤቱ የቀይ መስቀል አባላት ነበሩ። በየሚኒስትሪው ውስጥ እነሱ እንግዲህ ጠፉ። እነሱ ጠፍተዋል እና አሁን ያንን ነው ሪንስቴት ለማድረግ እየታገልን ያለ ነው። ይህ የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አበራቶላ ተቋማዊ በሆነ የሰብዓዊ ግልጋሎት ላይ የማህበረሰብ ተሳትፎን በተመለከተ ያጋሩት ምልከታ ነው። ያለ ህዝብ ተሳትፎ የቀይ መስቀልን አገልግሎት ውጤታማ ማድረግ ያዳግታል የሚለውን ሀሳባቸውን ተከትለን በበጎ አድራጎት ክበብ ተምሳሌት ወደ ሆነው ወይራ የመጀመሪያ ደረጃ ትምህርት ቤት እናቀና። ጽዮን አድማሱና ሀና ታደሰ በዚሁ ትምህርት ቤት የሰባተኛ ክፍል ተማሪ ናቸው። በበጎ አድራጎት ክበብ ውስጥ ባላቸው ተሳትፎ ድጋፍ ለሚሹ ተማሪዎች በሚያደርጉት ተሳትፎ ደስተኛ መሆናቸውን ይናገራሉ። የገባሁት ስድስተኛ ክፍል ተማሪ እያለሁ ነው እና የገባሁት በአማርኛ መምህርታችን አማካኝነት ወይም በሰላም አማካኝነት ነው እና ደግሞ እዛ ክበብ ውስጥ ስንሰራ እዚህ ትምህርት ቤት ውስጥ የወደቁ ተማሪዎችን ታመው ሐኪም ቤት የገቡ ተማሪዎችን እና የወደቁትን እናንሳ የሚል ክበብ ውስጥ ገብተን የተለያዩ ነገሮችን ሰርተናል፣ እንዲሁም አይተናል። ትልቅ ደስታ ይሰማኛል፣ ምክንያቱም ሰውን ለመርዳት ሰው መሆን በቂ ስለሆነ እና የተጣሉ የተለያዩ ሰዎች መሬት ላይ ወድቀው ይገኛሉ። እነሱ እንደኛ ይረባቸዋል፣ ይበርዳቸዋል። ስለዚህ እኛም ልክ እንደኛ አስበን እነሱን መርዳት እንዳለብን ነው የማስበው። በተለያዩ አጋጣሚዎች እንገናኛለን። ትምህርት ቤት ውስጥ፣ ክፍል ውስጥ ምናምን እንገናኛለን። ስንገናኝም የተለያዩ ጠዋት ጠዋት ሰልፍ ላይ ፕሮግራም ስለሚቀርብ እሱ ላይ ቅስቀሳ እናደርጋለን። በጎነትንና የሰብዓዊ አገልግሎትን ከቀለም ትምህርት ተሻግሮ በተግባር እንድንመለከተው አስችሎናል የሚሉት ተማሪዎቹ ከዛሬም አልፎ ነገን በዚሁ ምግባረሰና የአገልግሎት የመሳተፍ ውጥንን እንዲያልሙ አስችሏል። መርዳት ማለት ዝም ብሎ ብር መስጠት ብቻ ነበር የሚመስለኝ እና አሁን ግን ያን ነገር በደንብ ገብቼ ሳይ መርዳት ማለት ያንን ሰው በተቻለን አቅም ወይንም በፈለግነው ነገር ብቻ ያንን ሰው ሊጠቅሙ በሚችል ነገር መርዳት እንደሚችል ይህንን ነገር በደንብ አሳድገ ነው። በከተማም ደረጃ በከወረዳ በከትምህርት ቤት በብዙ ደረጃ የወደቁትን አንስተን በቃ የሆነ ክበብ ነገር ከፍተን ያንን ለመርዳት ነው። ድሮ እዚህ ክበብ ላይ ሳልሳተፍ በፊት ሰዎችን ያሳዝኑኛል፣ ለመርዳት እፈልግ ነበር። ግን ሀሳቤን በደንብ እንዳጠነክረውና ሰዎችን እንድረዳ አድርጎኛል ከተቀላቀለን በኋላ ፈረንሳይ ሌጋሲዮን የወደቁትንና ሰሄዳ ነበር። እዛም ሄደን የተለያዩ ጉብኝቶችን አድርገናል። ተማሪዎችንና መምህራንን በማስተባበር ድጋፍ ለሚሹ የትምህርት ቤቱ ማህበረሰብ ተደራሽ መሆን እንደተቻለ ያነሱልን ደግሞ የክበቡ ተጠሪ የሆኑት መምህራን ናቸው። ሁሌ በየአመቱ እንሰበስባለን፣ ተማሪ ብዛት ማለት ነው እና በየክፍሉ በምንዞርበት ሰዓት በደስታ ነው አብዛኞቹ ተማሪ በፍላጎት በደስታ ነው የሚመዘገቡልን። በበጎ አድራጎት ክበብ በጣም ብዙ ስራዎችን መስራት እንችላለን። መተባበርና መደጋገፍ ካለ እንደኛ የኛ ግቢ ማሳያ ነው። ለምሳሌ በጣም ብዙ የተሰሩ ስራዎች አሉ። መምህራንን ሐኪም ቤት እስከ ማሳከም ድረስ የደረስንበት አለ። ርዕሰ መምህራኖች እንዲሁም የክበቡ አባል መምህራኖች ተሰብስበን አንድ ላይ ሄደን አስረክበን የመጣንበት ሁኔታ አለ። ገንዘቡም ያው 384 ሺ ብር ገደማ ነው ውስደን አስረክበናል እዛ መቄዶኒያ ላይ ማለት ነው እነዚህ ልጆች ሌሎችም ቦታዎች ይዘን እየሄድን አይተዋል የወደቁትን አንሱ ማህበራት አይተዋል እሱንም ብዙ ግንዛቤዎችን ጨብጠዋል የወደፊት ራያቸው ሰዎችን ሰውን ለመርዳት ሰው መሆን በቂ ነው የሚለውን ሀሳብ ይዘውት እንዲጓዙ ያደረግንበት ሁኔታ አለ የበጎ አድራጎት አገልግሎትን በተማሪነት ዘመናቸው እንዲለማመዱ ማስቻል ሁለንተናዊ አበርክቶው የጎላ መሆኑን ያውሱት መምህራን ይህን ልምምድ ማጠናከር ይገባልም ነው የሚሉት በትምህርት ቤት ደረጃ ይሄንን ይዘውት ያድጋሉ። የመጀመሪያ ደረጃ ትምህርት ቤት እንደመሆኑ መጠን ልጆቻችን ታዳጊዎች ናቸው። ወደፊት ራዕይ እንዲኖራቸው ያደርጋቸዋል ብለን እናስባለን። የበጎ አድራጎት ስራ ሁሉም ሰው ከተሳተፈበት አቅመ ደካማ የሆኑ ሰዎችን የምንደግፍበት ነው። ወትሮም ኢትዮጵያዊ የመደጋገፍ ባህላችን ያለና የነበረ ነው የሚሉት አበራቶላ ተቋማዊ ቅርጽ በማበጀት የዘመነ አገልግሎት ለመስጠት የሚደረገው ጥረት ተጠናክሮ ይቀጥላል ነው ያሉት የኢትዮጵያ ቀይ መስቀልን ወደ ሙቭመንት ብንቀይረው ወደ እንቅስቃሴ ብንቀይረው ወደ በጎነት ነገር ብንቀይረው በየቀበሌዎቻችን ክበቦች ቢኖሩን በየወረዳ ክበቦች ቢኖሩን በየመስሪያ ቤቱ የቀይ መስቀል አባላት ክበብ ቢኖር ያ ነው ምኞታችን፣ እና ደሞ የሚያስፈልገን ነው። ለጤናችንም ለልባችንም መድኃኒት ነው ይሄ ነው። የቀይ መስቀል ክበባትን በትምህርት ቤቶች በማጠናከር ተተኪው ትውልድ በበጎነት ያለውን እንቅስቃሴ እንዲያጠናክርም ተመላክቷል።